ሰላም ጤና ይስጥልኝ። እንኳን ወደ መጽሐፍ ቅዱስ ዩቱብ ቻናል በሰላም መጣችሁ። በዛሬው ቪዲዮ እንግዲህ አስራ አምስት የመጽሐፍ ቅዱስ እውቀታችሁን የሚፈትኑ ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት መዋቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ጥያቄዎቹን ከመለሳችሁ በኋላ ምን ያክል እንደመለሳችሁ ኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሄድ። ጥያቄ ቁጥር አንድ ጌታችን ኢየሱስ ክርስቶስ በበለስ ዛፍ ስር ያየው በልቡ ተንኮል የሌለበት እውነተኛ እስራኤላዊ ነው ያለው ማንን ነው ሀ ዘኪዮስ ለ ናትናኤል ሐ መርሖ ዮሐንስ መ ፊልጶስ 10 ሰከንድ አላችሁ ትክክለኛው መልስ ለናትናኤል የሚለው ነው። ዮሐንስ ምዕራፍ 1 ቁጥር 48ን ተመልከቱ። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለ። ጥያቄ ቁጥር 2 ኢየሱስን ለማየት በሾላ ዛፍ ላይ የወጣው ማን ነው? ሀ ዘኪዮስ፣ ለ ዮሴፍ፣ ሀመርኳ ዘካርያስ መ ናትናኤል፣ አስር ሰከንድ አላችሁ። ትክክለኛው መልስ ሀ ዘኪዮስ የሚለው ነው። ሉቃስ ምዕራፍ 19 ከቁጥር 1 እስከ 20 ተመልከቱ። ጌታችን ኢየሱስም ወደ ኢያሪኮ ገብቶ በዛ ያልፍ ነበር። እነሆ የቀራጮች አለቃ ስሙ ዘኪዎስ የተባለ አንድ ሰው ነበረ። ጌታችን ኢየሱስን ያይ ዘንድ ይሻ ነበር፣ አጭር ነበርና ያየው ዘንድ በሾላ ላይ ወጣ። ጥያቄ ቁጥር ሶስት በእግዚአብሔር ፊት የቆሙት ሰባቱ መላእክት ምን ተሰጣቸው? ሀ ወይን፣ ለ ዘይት፣ ሐ መርኳ ወርቅ መ ሰባት የቀንድ መለከቶች። አስር ሰከንድ አላችሁ። ትክክለኛው መልስ መ ሰባት የቀንድ መለከቶች የሚለው ነው። ዮሐንስ ምዕራፍ 8 ቁጥር 1ን ተመልከቱ። ሰባተኛውንም ማህተም በፈታ ጊዜ እኩል ሰዓት ያህል በሰማይ ጸጥታ ሆነ። እግዚአብሔርን ፊት የቆሙ ሰባት መላእክትን አየሁ። ሰባት ቀንድ መለከቶችም ተሰጧቸው። ጥያቄ ቁጥር 4 ዮሐንስ በእስያ ላሉት ለስንት አብያተ ክርስቲያናት ደብዳቤ ጻፈ? ካ 5 ለ 7፣ ሀመርዋ 3፣ መ 10 አስር ሰከንድ አላችሁ። ትክክለኛው መልስ ለሰባት የሚለው ነው። ዮሐንስ ራዕይ 1 4 11ን ተመልከቱ። ዮሐንስ በእስያ ላሉት ለሰባት አብያተ ክርስቲያናት የጻፈው ካለውና ከነበረው ከሚመጣው በኢየሱስ ክርስቶስ ዝፋን ፊት ካሉ ከሰባት መናፍሳት የምድር ነገስታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጥያቄ ቁጥር 5 ዳንኤል በራዕይ ያየው ማንን ነው? ሀ. ገብርኤል፣ ለኢየሱስ ካመርፋ ፋኑኤል መራጉኤል። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ገብርኤል የሚለው ነው። ዳንኤል ምዕራፍ 9 ቁጥር 21 ተመልከቱ። ገናም በጸሎት ሲናገር አስቀድሜ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝ፣ ተናገረኝ። ጥያቄ ቁጥር 6 በይሁዳ ምድረ በዳ እየሰበከ ማን ታየ? ሀ ዮሐንስ፣ ለ ሉቃስ፣ ሀመርሃ ማቴዎስ፣ መ ማርቆስ 10 ሰከንድ አላችሁ። ትክክለኛው መልስ ሐ. ዮሐንስ የሚለው ነው። ማቴዎስ 2:1-2ን ተመልከቱ። በዛም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ። እንዲህ ሲል መንግሥተ ሰማያት ቀርባለችና ንስሐ ግቡ። ጥያቄ ቁጥር 7 3 ቀንና 3 ሌሊት በአሳ አንባሪ ሆድ ውስጥ የነበረው ማን ነው? ሐ. ዘካርያስ ለ ዮናስ አመርሃ ሚክያስ መ ዩኤል አስር ሰከንድ አላችሁ። ትክክለኛው መልስ ለዮናስ የሚለው ነው። ዮናስ ሁለት አንድን ተመልከቱ እግዚአብሔርም ዮናስን ይውጠው ዘንድ ታላቅ አሳንበሪን አዘዘ። ዮናስም ሶስት ቀንና ሶስት ሌሊት በአሳንበሪ ሆድ ውስጥ ነበረ። ጥያቄ ቁጥር ስምንት በግሪክኛ በሮማውያን እና በዕብራይስጥ ቋንቋ ለኢየሱስ የሰጡ ስም ምን ነበር? ሀ የአይሁድ ንጉስ፣ ለ የነገስታት ንጉስ፣ ሐ መርኳ የእግዚአብሔር ልጅ፣ መ ታላቅ ነቢይ። አስር ሰከንድ አላችሁ። ትክክለኛው መልስ "ሀ የአይሁድ ንጉስ" የሚለው ነው። ሉቃስ ምዕራፍ 23 ቁጥር 38ን ተመልከቱ። በራስጌውም ደብዳቤ ጻፈ፣ ጽሕፈቱም በሮማይስጥ፣ በጥሬ እና በዕብራይስጥ ሆኖ የአይሁድ ንጉሳቸው ይህ ነው የሚል ነበር። ጥያቄ ቁጥር 9 እግዚአብሔር ከእኛ ጋር ነው የሚለው ትርጓሜ ስም የቱ ነው? "ሀ አማኑኤል ለ ገብርኤል ሐመርሃ ሚካኤል መ ነቢይ? አስር ሰከንድ አላችሁ። ትክክለኛው መልስ ሀ አማኑኤል የሚለው ነው። ማቴዎስ ምዕራፍ 1 ቁጥር 23 ን ተመልከቱ። እነሆ ድንግል ትጸንሳለች ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፤ ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ነው። ጥያቄ ቁጥር 10 ኤሎሄ የሚለው ቃል ትርጓሜው ምንድን ነው? ሀ ጌታዬ፣ ለ አባቴ፣ ሐመርኋ አምላኬ፣ መ ነብይ ነብይ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ አምላኬ የሚለው ነው። ማርቆስ ምዕራፍ 15 ቁጥር 34ን ተመልከቱ። ዘጠኝ ሰዓትም በሆነ ጊዜ ጌታችን ኢየሱስ በታላቅ ቃል ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ጥያቄ ቁጥር 11 የትኛው እስራኤላዊ ነው ሚዲያማውያንን በ300 ሰዎች ብቻ ያሸነፈው? ሀ ሳምሶን፣ ለ ኢያሱ፣ ሐ መርኋ፣ ዲቦራ መጌዲዮን 10 ሰከንድ አላችሁ። ትክክለኛው መልስ መ ጌዲዮን። ጌዲዮን የሚለውን መሳፍንት ምዕራፍ 7 ቁጥር 7ን ተመልከቱ። ጌዲዮን 300 ሰዎችን ብቻ በመያዝ ሚዲያማውያንን ድል ያደረገ የእግዚአብሔር መለኮታዊ ኃይል በመከተል ሚዲያማውያንን አሸንፏል። ጥያቄ ቁጥር 12 የአብርሃም የመጀመሪያ ልጅ የእስማኤል እናት ማን ናት? ሀ ርብቃ ለ አጋር አመርኋ ሩት መ ሳራ ሳራ 10 ሰከንድ አላችሁ? ትክክለኛው መልስ ለአጋር የሚለው ነው። ዘፍጥረት ምዕራፍ 16 ቁጥር 15ን ተመልከቱ። አጋር ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የሕፃኑን ስም ኢስማኤል ብሎ ጠራው። ጥያቄ ቁጥር 13 የትኛው የብሉይ ኪዳን መጽሐፍ ነው መዝሙሮች ወይም ግጥሞች ስብስብ የሆነው? ሀ መክብብ፣ ለ መጽሐፈ ምሳሌ፣ ሐመርኋ መዝሙረ ዳዊት፣ መ የሐዋርያት ሥራ አስር ሰከንድ አላችሁ። ትክክለኛው መልስ ሀመርፏ መዝሙረ ዳዊት የሚለው ነው። መዝሙረ ዳዊት መዝሙረ ዳዊት በመጽሐፍ ቅዱስ ውስጥ የመዝሙሮችና የግጥሞች ስብስብ ሲሆን የመንፈስ ቅዱስ ምንጩ ሆነው ያገለግላሉ። ጥያቄ ቁጥር 14 በኢየሱስ ችሎት የካህናት አለቃ የነበረው ማን ነው? ሀ ቀያፍ፣ ለ ጴጥሮስ፣ አመርኳ ዘካርያስ፣ መ ዮሐንስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ቀያፍ የሚለው ነው። ማቴዎስ ምዕራፍ 26 ቁጥር 57ን ተመልከቱ። ጌታችን ኢየሱስን የያዙትን ጸሐፊዎችና ሽማግሌዎች ወደ ተሰበሰቡበት ወደ ካህናቱ አለቃ ወደ ቀያፍ ወሰዱ። ጥያቄ ቁጥር 15 እስራኤላውያን በደረቅ መሬት የዮርዳኖስን ወንዝ ሲሻገሩ የሚያሳይ ታሪክ በየትኛው የመጽሐፍ ቅዱስ ክፍል ይገኛል? ሀ ዘጸአት፣ ለ ኢያሱ፣ ሐ መርኋ ዘፍጥረት፣ መ መሳፍንት። 10 ሰከንድ አላችሁ። ትክክለኛው መልስ ለኢያሱ የሚለው ነው። ኢያሱ ምዕራፍ 5 ቁጥር 16ን ተመልከቱ። የእግዚአብሔርንም የቃል ኪዳኑን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ የእስራኤል ልጆች ሁሉ በደረቅ መሬት ተሻገሩ።